እሺ ሱመያ፣ ምን ነው ሱመያ? ወዴት ይርሽ ነው? ተይ ተይ ተይ ተይ ተይ፣ ደስ አይልም አረግሽ አሁን፣ ደግሞ ሰሞኑን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ ነገር? አልሐምዱሊላህ። እናንተስ እንዴት ናችሁላችሁ? ሰላማችሁ ብዝት ዝዝት ይበልልኝ። መተናል መተናል ብሏል እና፣ ማለት ነው እንግዲህ ሱመያ እንግዲህ ወባህ ወዲህ አዋም ወደ ሰላምም ወቀሳ እየገባች ነው። ማድሪ እንግዲህ ወቀሳ ላይ ናት እና እንዴ እናንተስ ምን ትላላችሁ ማለት ነው። እኔ እንዳትወቅሽ ብያለው። ምክንያቱም እዚያ መደረግ የያዘው እነሱ ናቸው የሚያውቁት። እና አንቺ ታረጋጊ፣ ሰላምም ያው ያግብተው እንዲሆን እያለሽ ነዋል ታገባም ላታገባም ትችላይ፣ ግን መረጋጋትን የሚያህል ነገር የለም ማለት ነው። የሚያስፈራሯቸው እነሱ ሴት ናቸው፣ እነዛ ወንድ ናቸው። ስለዚህ አንቺም ረጋባይ እና አንቺ ብቻ መጠበቅ ያለብሽ ውጤቱን ብቻ በቃ መጠበቅ ነው በጉጉት ማለት ነው። ሌላ ነገር አያስፈልግም። ረጋባይ ላለው እና አንዳንዴ ደግሞ ያው አንቺን የነካ የለውም በረካ አለ እና ያው እንግዲች አንደኛውም ሀዩ በረኪና ጋር ሁኗ ስትሳዴ ምን ስትል ምን ስትል ምን ስትል የነበረው ለራሷ ባሏ ሌላ ላፈርጎ ግብት አሁን ወየ ውህርኩኝ ሞትኩኝ አማመኝ እያለች ነው። እንግዲች ምንድን ነው ፍርድ? ለማን ነው የምትሰጡት? ተው ብለን ነበር እና እና እንግዲች ወዲየ እንትን ገብታለይ አሁን በቃ ወዲየ ለቅሶ ማለት ነው። ሀዩ ምኝኝኝኝ እያለች ወዲየ ቅናት ገብታለይ። ሰይዲ ሜማን ገብቶ ልጭል ልጭል አለ ተፋ ይቪዲዮ አይሰራ ምን አይሰራ እና ግራ ተጋባን። እነዚህ ሶስት ሰዎች ሀዩ በረኪና ቅናት ይዟት እንደፈለገ ተለፋለፋለኝ እና አሁን እናንተ ስፈርዱ ለማንተት ትላላችሁ። እና ሀዋ ደግሞ ምንም ያጠፋችሁ ነገር የላትም። አንዲ ነገር አንጅና እሱን የተታረቁ የማታደርገው ጥረት የለም። እና ብዙም እንትን ባቴ ጦሩ ነው ይመስለኛል። ሲቀጥል ሊካርድ ያደረገችልሽ ደውላ ነገረችሽን ሚዲያ ላይ ባታዋጭ ጥሩ ነበረ። በነገር ላይ ማለት ነው የነገር ምስጢር ከሆነ ለምን ያን ነገር የነገረችሽ ለአንቺ ነው። እነሱ እዛ ወንድ ናቸው። እነሱ ሴት ናቸው። ሴት ምንም ምንም ሆነ ምን ያው ሴት ናት። አቅም የላትም፣ ጉልበት የላትም ወንድን ለመመከት እና እያስፈራራቸው የሚሆን ምን የሚሆን የማይታወቅ ነገር ስለሆነ ለምን ዛ ታርጊያለሽ ብዬ ላለሁኝ እና ሀዋን ደግሞ አትወቅሻት። ድራማ ነው የሚሰሩብኝ አትበይ? ሀዋ ያው ላንቺና ለሱ የመታረቂያቸው ጉጉት ስላላት ነው የምታረገው ነገር እንጂ እኔ ሀዋ ላይ ጥፋት አላየሁም። እና እንግዲህ ተመልካች እዚህ ላይ ፍረዱ ማለት ነው። እኔ ሀዋን መወቀስ የለባትም። ሲቀጥል ለአንቺ ብላ ነው፣ ለሰላም ብላ ነው መመታት የያዘችው፣ መደብደብ የያዘችው። አብዲ እንኳን ራሱን እንደዚያ ሲያስቃያት ትንሽ ያኔ ሄሌና ይባላል ማለት ነው። እና ይሄን ነገር ማድረግ የለብሽም። እኔ እስካሁን ድረስ ለአንቺ ነው መከታ ሆና ስትታገል ያየሁት ማለት ነው። ስለዚህ እነሱ እርግጥ ልትቀማም ትችላለች፣ ምንም ልታረቅ ትችላለች? ምንም ሆነ ምን ማለት ነው። ነገር ግን ሀዋ ከእናንተ የምታገኘው ነገር ምንም የላትም።

እንጂ እና ሰላም የጠፋችበት ምክንያት ሊኖራት ስለሚችል በእሷም አትፍረዱ። አትፍረድ ይፈረድ ይባሀል ነው ነገሩ፣ ማለት ነው። ስለዚህ አንድ ሰው ላይ መፍረድ አያስፈልግም። ማንኛውን ነገር ተረጋግቶ ማያትና ማዳመጥ አለብን እንላለን፣ ማለት ነው። እንግዲህ ያ አበረኪናው ጓደኛ እንግዲህ አሻፈሬ ስትለው የነበረው አሁን

ዝም ብለን ነው እላችኋለሁ። ይሄኔ ሚስኪን እንዲያው አዘኝ ያደረገን ምን እናድርግ ብላችሁ ነው እንግዲህ። አዬ አገሬ የሰው ማለት ነው። እናንተስ ምን ትላላችሁ? አላዘናችሁም? አገባባት በቃ ባሏ ማለት ነው። በቃ ራሷን ነው የታለተን ነው። እና ታዲያ ምን እናድርግ ነው የምትሉት? እውነት አንዳንዴ እኮ እኛ እኮ አዘኝ ነን

በቀደም ሱመያን እየሰደበች ምን እያለች ምን እያለች ነበረ። ስለዚህ አሁን ደግሞ እንግዲህ አንገቷ እንዲፈታ ወደ ለቅሶ ገብታ ደ አትፍረድ ይፈረድብሃል፣ ነው ነገሩ ማለት ነው እና እየገረመኝ ነገር ለሰው ለመፍረድ